ሰላም ሰላም፣ ጤና ይስጥልን ቤተሰቦች፣ እንዴት እንዴት አላችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮዎች ምርጥ ምርጥ ቪዲዮችን ይዤላችኋለሁ። በጣም መነጋገሪያ የሆኑ ቪዲዮች አሉ። አዝናኝ፣ አስተማሪ ቪዲዮችን ሰብሰብ አድርጌላችኋለሁ። እስከ መጨረሻ ድረስ ቪዲዮቹን እየኮመኮምን አብረን እንቆያለን። ቪዲዮን እናንተም ሲጀምሩ ላይክ በማድረግ ጀምሩ። ፕሊስ ላይክ አድርጉ። ለዚህ ቻናል አዲስ ከሆኗ ሰብስክራይብ በማድረግ ቤተሰቡን ሁለተኛ ቻናላችን ኮመንት ላይ ቼክ አድርጉ። ወደ ቪዲዮ

ገንዘብ ሲሆን ከሞትም ይነሳሉ እነሱ። ስለ ሞት ስናወራ በነገራችን ላይ በደቡብ አፍሪካ ሁለት እህትማማቾች ስለ ሞቱ ስለተገኙ ጉዳይ ምናምን ሰምታችኋል፣ እና ቀብር ላይ የአባታቸው ንግግር በጣም ልብ ይሰብራል። ልጆቹም ገና ልጆች ናቸው። በጣም ሞት በምን በኩል እንደሚመጣ ሙሽራዎቼ ናቸው። በደቡብ አፍሪካ በአንድ ክፍል ውስጥ ሞተው የተገኙት ሁለቱ እህትማማቾች አባት የሚያሳዝን ንግግር በሽኝታቸው ዕለት አድርጎ ነበር። መላው የሳውዝ አፍሪካ ነዋሪያን፣ ኢትዮጵያውያን እና ኤርትራውያን እግዚአብሔር ያጽናችሁ ማለት እፈልጋለሁ። የልጆቼን መንዴ ሂጅ ሰኞ ሂጅ ስሰማ ተስፋ ነው የቆረጥኩት። በጣም ጥልቅ ተስፋ ነው የቆረጥኩት። ምድር ላይ መኖር አስጠላኝ። የልጅ ነገር ታውቃላችሁ። ሐዘኔ ከፍተኛ ነበረ። መኖሬን በጣም ነው የጠላሁት። በጣም ጠላሁ፣ ያማል። በጣም በጣም የምሳሳላቸው ሙሽራዎቼ ናቸው። ሙሽራዎቼ፣ ሙሽራዎቼ ናቸው። በጣም ማዝ ነው። ልጆቼ፣ ልጆቼ ልጆቼ ጌታ ሰጠኝ እንግዲህ መልሼ ለጌታ አስረከብኩን። በዚህ ምድር ላይ ድንግል ናቸው፣ በጣም ንጹህ ናቸው። አልተነካኩም፣ አልተነካኩም። ልጆቼ እንግዲህ እኔን ጥለው ሄደዋል፣ እኔን ጥለው ሄደዋል። እኔ ይነጋል እያልኩ መዝሙር ነው መዘምረው እነሱ ግን ያንን አይሉ ለጌታ እንግዲህ አስረከብኩኝ ንጹህ ልጆችን ያስረከብኩት፣ ድንግል የሆነ ልጆችን ያስረከብኩት። በጣም የምወዳቸው ልጆች ናቸው። ተስፋ ያረኩ ልጆች ናቸው። ስለ ልጆች ታቃላቸው። ከባድ ከባድ ህይወት ነው። ህይወቴን ሁሉ ሥራዬን ሁሉ እቃዬን እንኳን ሳለካ ነው። አንድ ክፍል ውስጥ ቆልፌ ለልጄ ስም። ለካ ልጆቼ ሊያታልሉኝ ነው። እኔ መቼም አንድ ቀን አለወለድኳቸው እነሱ ግን በአንድ ቀን ሄዱብኝ። ምንም ማድረግ አልችልም። ልጆቼ ውበቶቼ ናቸው። እግዚአብሔር እንግዲህ አስረክቤ ሰጥቻቸዋለሁ። ምንም ማድረግ አልችልም። ቴንኪው ስለ ሰጣችሁኝ። ኤርትራኖች፣ ኢትዮጵያኖች ስለ ሰጣችሁኝ ፍቅር በጣም ነው ማመሰግናችሁ። ዘር ሃይማኖት ሳይል ከጎኔን የቆማችሁ ሀዘኔን በጥልቅን የተካፈላችሁልኝ እናንተ ሳይ በረታው በጣም ያሳዝናል። እግዚአብሔር ሁላችንም ከድንገተኛ አደጋ ይጠብቀን፣ እነሱንም ነፍሳቸውን ፈጣሪ ይቀበላቸው። በጣም የሚያሳዝን ነበረ። በወጣትነት እድሜ፣ በተለይ ወጣት ሲያልፍ በጣም በጣም ያሳዝናል። ብዙ የሚጠበቅበት ወጣት። እግዚአብሔር ሁላችንም ከድንገተኛ ነገር ይጠብቀን። ሌላኛው ጉዳይ የቲክቶከሮች ጉዳይ ነው። እንግዲህ ሙሴ ታሰራ ምና የሚባለውን ወሬ ስንሳ ካልዘገበ ብሩክ እኮ ቢቢሲ አይደለም። አንዳንድ ሰው እንዴት እንደሚያስብ አላውቅም። ሙሴ ሰለሞን ታሰራ፣ ያው ፈርስት ኦል ብሩክ ኒውስ መቼ ነው ስለ ይሄ ነገር ዜና እንደሚሰራ ያሳስበኛል ኮምፒቲሽን ስለሆነ ማለት ነው፣ ለእርስ በእርስ አሁን እንደምትመለከቱ ጠላቴ የታሰረ ልክ ከሆነ የምር ከታሰረ እንኳን ላለሁ ቢከዝ ኢንፍሉዌንሰሮች ምላሳቸውን ለገንዘብ እስከ መቼ ድረስ እንደሚሸጡ ያሳስበኝ ነበር። ለማንኛውም የነዳጅ ዋጋ ከመጨመሩ በፊት ነዳጅ እየቀዳው ነው ሲል ጋዜሱ እስቲል ነው የሙሴን መታሰር ብሬኪንግ ኒውስ አልዘገበውም እና እንዴት ነው ቦታ ቢቀያየሩ ብዬ አሰብኩኝ። ብሩክ ታስሮ ሙሴ ባይታሰር ኖሮ በእርግጠኝነት እስካሁን ሰበር ብሎ ዘግቦታል ብዬ አስባለሁ። ነገር ግን ብሩክኒውስ እስካሁን ያልዘገበበት ምክንያቱ ምንድን ነው? ግልጽ ቢያደርግልን ነው ቦት ይበልጧል። እኔ ግራ ገብቶኛል። ጌታን እንዴት ዜና ነው ኦልሬዲ፣ ዜና ዜና ነው ስለዚህ እኛውም ነገር ለሰው መሰማት ያለበት ነገር ስለሆነ እንዴት እስካሁን ዝም ብሏል? ለምንድነው ያልዘገበው የሚለው ነገር አልገባኝም። ብሩክኒውስ እንዳንድ ጆርናሊስት መዘገብ ነበረበት ብዬ አስባለሁ። ምን ታስባለህ? ጆርናሊስት አይደለም ጋዜጠኛ አይደለም ዘገበ አልዘገበ ችግር የለውም ከውጭ ሆነን ለምንመለከት ሰዎች ወይ ደግሞ አንዳንድ ሰዎች ናቸው እንጂ እነሱ በጣም ፒስ ናቸው። እንዲሁም የገቢ ማሰባሰቢያ የመቅዶንያ የገቢ ማሰባሰቢያ ሴቦኒቤስ ላይ ለነንቶ ያወሩት ጊዜ ትዝ ይለኛል እና በጣም እንደሚቀራረቡ ችግር መሀላቸው ላይ እንደሌለ ነው እነሱ ያወሩት። ግን ተመልካቹ እነሱን በቃ የሆነ እንደዚህ

የአርሰናል ጴንጤ ደጋፊዎች ሶስት መቶ ኮካ፣ አራት መቶ ስፕራይት፣ ዘጠኝ መቶ ሚሪንዳ ቀጡ። ድሉ የኛ ነው። ኢየሱስ ስም እንዳይታሰቡ ቡካዮ ሳካ ነው ችን የምጠራ አረ ጠራ የአርሰናል ደጋፊ የሆኑ ጴንጆዎች አሉ ይቀየመዋል። በረኛችንም ማለት ዴቪድ ራይ ያባ ከቆንጆ ያገ ልሳሉ ላይ ቀልቀል ብታደርግልን፣ ምናልባት ምናልባት ልሳሉ ላይ ሊያገባ የሚችል አንድ ስም አለ። ገብርኤል ማጋሌሽ፣ ገብርኤል ማጋሌሽ በጣም ራ አይገባም። ገብርኤል ገብርኤል

ይሄ ሃንግሪ ይሄ ያንተ ግን ዶን ወሪ አረ ዊ ማንግሪ ዊ ማንግሪ ሚ ሃንግሪ ሚ ፍሬንድ ሃንግሪ ሚ ፋ ፓረንት ሃንግሪ ኦል እንዳለ ዘመድ አዝማድ ሰፈሩ እንዳለ ሀንግሪ ኦል አንግሪ ኦል ሀንግሪ ለሚመለከተው ይድረስ በእውነት ኦል ሀንግሪ ዊ ካንትሪ ሀንግሪ ሀንግሪ በእውነት ሀንግሪ እውነት ነው። ሁሉም ጋር ተዳርሷል። አንተ ጋር ብቻ አይደለም ለማለት ነው። እንግዲህ ወንድማችን ሀምሳ ዓመት በኋላ ልጆቻችንን ድረን የእኔ እናት እንግዲህ አንዴ ፍቅር ይዞኝ አንቺን፣ አግብቼሻለሁ ዘፈኑን ከሆነ ሂጂ እና ዘፋኛዋ ጠይቃ ሴትዮው ሴትዮው አይበሉኝ፣ የኮራ የጠራ ስም አለኝ፣ ደመረች ባንቲርኩ

በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል። ይቺ አገር እኛ ላይ ተነሳሽ ደግሞ አለ። እንዴት ሄደ? ምን ነው? ምን ሆነ ነው? በቃ እንደዚህ ዜጋ እንዲህ ነው ያስጠላናችሁ፣ እንዲህ ነው የሰለቸናችሁ። ምን ነው? ምን ተፈጠረ? አረቄና ጠጮቿን ከከተማ ልታጠፉ ነው አሉ። ጠጮቿን እኮ አይደለም አረቄ ቤቶቹ ናቸው እንዲኖሩ ያልተፈለገው። ያው ነው አረቄ ራሱ ነው የጠጣኛ ከሌለ ሄዲ። ለአንተም እኮ ለጤና ማቆሙ ነው የሚሻለው። እኔ እንኳን ማቆም ነው ጤና የሚቃወሰው። ለመሆኑ ከከተማ አውጥታችሁ የልታሰፍሩ ራሰባችሁ የትም አኖሩ? አሀ ተሰደዱ ነው ጽፉ ነው። ድሮ ሰው ራሱን ለመቀየር ነበር ከሀገር የሚሰደደው። አሁን እኛ አረቄ ፍለጋ ኬንያን ንግባ። እዛም ሄዳችሁ ካገኛችሁ አንድ ነገር አገር የለኝም። አገር የለኝም ምን አገር የለኝም። እኛ ጠጪዎች ምን ማለት ነው፣ የወረደብን ምን ክፉን ያገኘን። እኔ እንደውም እሰደዳለሁ በቃ። እኛ ጠጪዎች ጠጣን እንጂ ዘረፍን ገደልን ወይ ምን አርጉ ነው የምትሉን? እሰደዳለሁ እኔ እጠፋለሁ። ተረጋግተህ ካሰብክ ከስደት የተሻለ ነገር አይጠፋም። ለማንኛውም ፈጣሪ አጽናችሁ፣ አይዟችሁ እ ፈጣሪ ያጽናችኋል። እኛ ተሰድንላችሁ እናንተ ሀገሪቷ ልትሰፋችሁ። ሞኝ እንፈልግ እኛም አውቀናል ጉድጓድ ምስናል ብላለች ያቺ አይጥ። ሞኝ እንፈልግ ከባድ ትርጉም ነው። ያማልቅ ነው ስርአተ ቴኳንዶ ቤት ስትከፍት ባቃመልካት ስንት

አራሳ ይኖርበት ስቲል ነው። በቤተሰብ አገባ ስሜት ማለት ያው የማይሆንም ከሆነ ብዙ የማልግባባውን ሰውን ማግባት የምፈልገው ትራዲሽናል ዌይ ብዙ ማልግባባው ማለት ነው። ቢቻል፣ ቢቻል ይሄ የሰርጌ ቀድብራ አንተን አንቺ ነሽ ምናምን ምናምን ባዋል ስሜቴ ነው። እስቲ ዱሮዎቹ የሰርጋቸው ቀንናትና አባቶቻችን የታወቁት ስታይል ነው የምፈልገው ደግሞ በቤተሰብ ይመጣልኝ ደስ ይለኛል ብላ ነበረ የሆነ ወቅት ጋር አሁን ሀሳቧን ቀይራ ይሁን በዚያው ዘልቃ አናውቅም። ብቻ ቲክቶክ ክሬቲቭ አዋርድ ላይ የአይካኒክ አፍሪካ ኮንቴንት ክሬተር አዋርድ ላይ ተሳትፋለች። ገብታችሁ ቦታ አድርጓት ፕሊስ። በጣም ይገባታል። አምስት አመት ያለመሰልቻት ድዳውን እየሰራች መታለች። የትዳሩን ጉዳይ ግን እንጠብቃለን የሚያወቁት ይህች ልጅ ዘን ሚዲያ ላይ የተሰጠን ዝም ብላቸው አይነ ንታ ያላቸሁ ላይክ አድርጋችሁ ትወጣላችሁ 300 ሺ ላይክ ያለው ቪዲዮ አለኝ 300 ሺ ሰው ላይክ ከምታደርጉ ለምን ፎሎ አታደርጉም የትን እንሂድ ሂደን ጋናን ጠይቅ ጋናው እዚህ ጋን ጠይቅ የትን እንሂድ እናንተ ናችሁ እኮ ያላችሁት ብር አልጠይቅናችሁ ፎሎ አድርጉ ቁጣ በቁጣ በጣም አሰቃያችሁን እኮ ማንም ሳደም የሚሉ ሰው ፎሎ እያደርጋችሁ እንደዚህ የምትጫከመው ቤቲ ቤቲ እንተናሽ ሜካፕ ስኩል ከታች አካውንቷን እናስቀምጠዋለን ፎሎ አድርጉልን በቃ ይሄ ወንድማችን እንግዲህ ከላይ እንዳያያችሁት አሰቃያችሁን እኮ ለምንድን ነው ፎሎ የማታደርጉን ጋና እንሂድ እያለ ነው ይሄ ልጅ ቤት ውስጥ ያለውን ችግር ያለውን ስቃይ ያለውን ረሃብ የሚያውቀው ውስ ነው እንጂ ተመልካቹ አይደለም። ይሄን ነገር የሚያውቀው ኢትዮጵያ ውስጥ አንድ ያልገባህ ነገር አይደለም። አንተም ምንም ነገር ሳታደርግ ሰውን እየለመንክ ቀርቶ ገንዘብን አውጥተህ በትክክል ቆጥረህ ያስረከባቸው ሰዎች ክርስቲያኑ ማርያምን፣ ገብርኤልን ሙስሊሙ ወላሂ ብሎ ገንዘብን ይወስድና ከዛ በኋላ ገንዘብን አይደለም እንዲህ ተሳድበህ ቀርቶ በፍቅር ረንደው ስጠኝ በቃ ተቸግር ያለው እኮ ገንዘብ የምትለው የማይመለስል ጊዜ ነው። ከፈጣሪ ይልቅ ገንዘብ የነገሰበት ገንዘብ አምላክ የሆነበት ጊዜ ነው። ስለዚህ ወንድሜ አሁንም ያልገባህ ነገር በኃይል ነገሮችን በሙሉ አታርጋቸው። ሁሉም ሰው ቤቱ የጎደለበት ነገር አለ። አሁን እዚህ ፕላትፎርም ላይ መጥቶ ሲስቅ፣ ሲያላግጥ፣ የሆነ ነገር ሲያደርግ ስታየው የደላው እንዳይመስልህ። ሁሉም ቤት ችግር አለ። ሁሉም ቤት እሳት አለ። ስለዚህ አንተን ቤት ያለው እሳት ሌሎች ቤት እንዳለም ስታስብ በፍቅርና በሰላም ሰዎችን እንደው ሊያሳዝን በሚችል አንደበት መናገር መቻል ነው እንጂ እንዲህ ገና ለገና መጥተ በኃይለ ቃል ሰውን እንደዚህ ስላልክ የበለጠ እልህ ውስጥ ታስገባዋለህ። ኮሜንቶቹን እያነብኩ ነበረ። ብዙ ኮሜንቶች እንዲሁም ሰውን እልህ ውስጥ አታስገባ፣ ባለጌ፣ ገገማ የሚሉ መጥፎ ነጌቲቭ የሆኑ እንትኖች ናቸውና አላማ እንዳታሳ ከእንቅፋት ሊሆኑ ስለሚችሉ በተቻለ አቅም ይቅርታም ቢሆን ቪዲዮ ሰርተ እኔ በጣም ስለተበሳጨሁ ውስጤ ያለውን ችግርና ጓደ ውስጥ ያለውን መከራ እኔ ስለማውቀው ነው እንጂ ይህም ቪዲዮ ለዚች ለሰላማዊት ዮሐንስ ላኩልኝ። ቅድም አጋጣሚ መኪና ውስጥ ቁጭ ብዬ ስልኬን እየጎረጎርኩ ሳለው እንቅልፍ ሸበብ አረኝ እና ተኝቷል ብላ ይሁን አላወቅኩም፣ መጣችና ከጎኔ ዱቅ አለች። በሩን ከፍታ ገብታ ማለት ዞር ስል ትኩር ብዬ ሳ ሰላማዊት ናት። የኔናት ምን ፈልገሽ ነው አልኳል። ስለ በህይወት ዘመኔ እወይ እንዲሆኝ አላውቅም እውይ ምናምን ብላ ዘፈነችልኝ። እኔም ያው ወንድ ልጅ ነኝ ታውቃላችሁ ወዳውን እዴት የለቀኝ እንትን ብዬ ከዛ ለአክፋት እንደዚህ ውይ ድምፅሽ ያምራል ምናም ብዬ እንደዚህ ስ ብንን ስል እጄ ብቻ ነው እንደዚህ ያሉ እና ሙሉልሽ ፈልጌ ነው። ስርአት ይኖርሽ ከአሁን በኋላ እንኳን በህልሜ አይደለም በእውኔም እንዳመጭ ስርአት ይኖርሽ። በሱ ሰው ነው የጠፋችሁ በህልሙ አይመስላችሁም እሺ ስለ ሙዚቀኛ ስናወራ በነገራችን የአዶናይ ስራ በ ከአቅሜ በላይ እየሆነብኝ ነው እናንተ እንዴት አያችሁት የሆነች ልጅ ከዘባይ አምጥቷ ዘፋኝ ለማረፍ ሲገዛላት አልጋ ሲይዝላት ምግብ ሲጋብዛት ከሰው ጋር ሲያስታወቃት በስተመጨረሻ ቬሮኒካ ቀረቡ ቬሮኒካ ጋር አገናኛቸውና በቃ ይሄ ልጅ ዘቡስኪስ መጣ ምናምን አላውቅም ሊያገኝ ይችላል መስታወቂያ ይሰራል በእርግጥ በጣም ምርጥ ምርጥ ስራዎችን እየሰራ ነው ይሄ የሚታወቅ ድንግ እስኪ ራቅ በል ትንሽ። እንደ ሞዴል ዋክ እናድርግ። አንድ ሁለት። አሁን እንግዲህ ነፃነት እንደ ሞዴል ዋክ ታደርጋለች። እስኪ በደምብ ኮንፊደንስ፣ ኮንፊደንስ። ፈርታለች እኮ አባት ጀግና። ስግጥ ስግጥ። ደስ ይላል። ፕራክቲስ ፕራክቲስ እንድታደረጊ ነው የበለጠ እንትን እንድትሆኝ። ፈርታለች እንዲያምር ቮካሊስት ቀጥሬ እልሻለሁ፣ እልሻለሁ። አሁን አንቺ ጎበዝ ነሽ ብዬ አስባለሁ። ፀወተሽ ከእሱ ጋር ስራ ያለሽ ምናምን ማለት ነው። አሪፍ ግራ የገባህ ግራ ገብቶ ዛሬ ደግሞ ማሳያችሁ ሁሌን ነው ከተኛንበት በመነሳት እንጀምራለን ከዛ ፍርናሻችን ነጠፍ ነጠፍ አድርገን ወርወር እናደርጋለን ከዛ ወደ ሽንት ቤት ሽንት ቤት ከገባን በኋላ ምኑን በልቻ ያደርኩት ነው የማስወጣ ብዬ ሳንጠቃቀም እንወጣለን

እዚህ ጋር ስንገባ ትንሹ ሲዳሞ ወንድሜ የድስቷ ጋደቅ ብሏን ከፍቼ ሳያት እንኳን ለሁለታችን ለእኔ ማት በቃም ጓደኞች እየጠሩ ነው ብዬ ካስወጣሁት በኋላ እኔ ልበላ ምንድን ነው ወጡ እናንተ ሁለቴ ጎረስ ጎረስ እናደርጋለን። ደግሞ እናቴ የመጡ እንደ ብዬ ጎረስ ጎረስ ካረኩ ባላችን ደግሞ ለምሳዬ ብዬ እንዳያት ሌላ ቦታ እንደብቃታለን። ሆ እናቴ ምሳዬ በልቻም ልበላ ነው ብዬ ደበቃ ረኳትና ወደ ስራችን ወደ ስራችን እንሄዳለን ማለት ነው። እዛ በኋላ እዚጋ መንጫጫት ነው። አተ ስሳሽ ቦታን ያዝ። በ በሀያ ብር ጨጓራዬን ይልጠኛል አሰባ አምስት ከሰባት ይቁረጥ ብዬ እነሱ ጋር እየተጨቃጨቅኩ እያለ ስልኬን አውጥቼ ሰዓቲን ስል ስድስት ሰዓቱ ነው ምሳሳት ደርሶ ወደ ቤቴ ላጥ ብዬ መሳ የለ በላይ ቅድሟን እየተንደራደርኩ እጀ ክፈት አድርጌ ሳያት የአሲዳ ወንድሜ በልቷታል። ምንም ማድረግ አይቻልም። ጨጓራችን እየተቃጠለ እየተነጫነጭን ከቤት እንወጣለን። ግን ደግሞ ምሳችን አጣን ብለን አናማረርም። ነገ የተሻለ ቀን ነው ብለን እየሰራን እንገኛለን። ውሎ ከዚህ ጋር በቃን። ቪዲዮ ከተመቻችሁ ሸርና ኮፕሊንክ ማድረግ እንዳይረሳ ይመቻችሁ። ውሎ ብቻ ሳይሆን ሪያሊቲ ነው፣ በቃ የብዙ ሰው ኢትዮጵያውያን የዳ ልጆች ሪያሊቲ ነው፣ ምንም ጥያቄ የለውም። ቤቢ ወለደ እንዴ ወለደ እኔ እኮ እግዚአብሔርን ፎቶ ማለት ነው፣ ፌስቡክ ላይ አንዴዛ አንዴዚ ስዞር ፎቶ ተለቆል የቤቢ ፎቶ ና ያ ወሬ ውደለ ለጠይቃችሁ ብዬ ነው። ቤቢ የወለደ ወይ የተረጋገጠ ወሬ ነው ወይ? ነው አልወለደም? ከወለደ እሳይ እልልልልልል እንኳን ወለደ፣ እግዚአብሔር እንኳን በልጆች ባረከው ለማለት ነው የመጣሁትና፣ ግን ጋይስ የሆነት የሆነት ሲሪስሊ ስኬት ነው የሰማችሁት። ማለት ማጠራት ፈለግኩ ዛሬ እንዴት ይነጋልኛል። ይህን ነገር ሳልሰማ ብዬ ነው ይህን ቪዲዮ ምሰራውና እስቲ ኮመንት ላይ ያሳውቁ ወልዷል፣ አልወለደም የሚለውን ነገር ፕሊስ። እኔ ሳላሳዝናችሁ አሁን እንደዚህ ከወሬ የራኩት ሶስተኛ ልጅ ከወለድኩ በኋላ ነውና ምርጫ ምርጫዬ ደግሞ ይሄ ቲክታክ ና ፌስቡክ ነውና እስቲ ኮመንት ላይ ያሳውቁ። ከወለደም እሰይ እንኳን አደረገለት ብለን እልልል ብለን እንመርቀው ዝም ብሎ ይሄ በተባራሪ ወሬ ከምንጨነቅ ሰው በነገራችን ላይ ፌስቡክ ላይ ኢንስታግራም ላይ ፎቶ ፖስት የሚያደርገው ፐርፐዝ ሊሆን ብሎ ነው። በቃ የሆነ እንዲወራበት ፈልጎ ይመስለኛል። እና የእህቴ ልጅ ወለደችልኝና እህቴ፣ እንኳን ደሳለች ልጅሽን ያሳድግልሽ ብሎ ፖስት ማድረግ ይቻላል። ይሄ ፎቶ ከቤተሰብ ነው የወጣው። ደቅ የሚያስመርቅ ፊልም አለው ለዛም ጭምር ነው እንግዲህ። እግዚአብሔር ያሳድጋት፣ ውጪዋን ፈጣሪ ይጠብቃት። ከዛ ውጭ ምንም አንልም። ሳምሶን ታደሰ ቤቢ ወለደ ምናምን የሚሉ ሰዎች ስላሉ ነው፣ እንደዛም እንዲባል ነው ዝም ተብሎ ፖስት የተደረገው የሚመስለኝ። ቀረበእንደብርትኳላበእና ቤተሰቦች ቪዲዮቻችን እነዚህን ይመስሉ ነበረ። ዘናፍታ እንዳላችሁበት ተስፋ አድርጋለሁ። ላይክ ካላረጋችሁ ላይክ አድርጉ። ቻናሉንም ሰብስክራይብ በማድረግ ቤተሰቡንም፣ ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።